ሰላም ውድ ቤተሰቦቼ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ከማቴዎስ ወንጌል ምዕራፍ ስምንት ላይ አስደናቂ ታሪኮችን እናያለን። ኢየሱስ ከተራራው ሲወርድ ብዙ ሕዝብ ተከተለው። ያኔ አንድ በለምጽ የተመታ ሰው ወደ እርሱ ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ ሰገደለት። ኢየሱስም ምንኛ ርኅሩህ ነው! እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውኑም ሰውየው ከለምጹ ነጻ ከዚህ በኋላ ወደ ቅፍርናሆም ሲገባ አንድ የመቶ አለቃ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ ነው ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ ሲለው የመቶ አለቃው ጌታ ሆይ በቤቴ ጣራ ስር ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለው። ኢየሱስም በዚህ እምነቱ እጅግ ተደንቆ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አለ። ከዚያም ለመቶ አለቃው ሂድና እንዳመንህ ይሁንልህ አለው። ብላቴናውን በዚያች ሰዓት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ሲገባ ደግሞ አማቱን በንዳድ ታማ አገኛት። እጇን እንደ ዳሰሰ ንዳድ ለቃትና ተነስታ አገለገለቻቸው። በመሸም ጊዜ አጋንንት ያደረባቸውን ሁሉ ፈወሰ፣ ድውያንን ሁሉ አዳነ። ይህም በነቢዩ ኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ቃል እንዲፈጸም ነው። አንድ ቀን ኢየሱስ ከደቀ መዛሙርቱ ጋር በታንኳ ባሕር ሲሻገር ታላቅ ማዕበል ተነሣ። ደቀ መዛሙርቱ በፍርሃት ተውጠው ጌታ ሆይ አድነን፣ ጠፋን እያሉ ቀሰቀሱት። እርሱም እናንተ እምነት የጎደላችሁ ስለ ምን ትፈራላችሁ አላቸው። ከዚያም ተነሥቶ ነፋሱንና ባሕሩን ገሠጸ። ወዲያውኑ ታላቅ ጸጥታ ሆነ። ሰዎቹም ነፋሳትና ባሕር ስንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ወደ ማዶ በደረሱ ጊዜም አጋንንት ያደረባቸውና እጅግ ክፉ የነበሩ ሁለት ሰዎች ከመቃብር ስፍራ ወጥተው አገኙት። አጋንንቱ የእግዚአብሔር ልጅ ሆይ ጊዜው ሳይደርስ ልታሰቃይን መጣህን እያሉ ጮ ከዚያም ከእኛ የምታወጣን ከሆነ ወደዚያ የእሪያ መንጋ ስደደን ብለው ለመኑት። ኢየሱስም ሂዱ አላቸው። እነሱም ወጥተው ወደ እሪያዎቹ ገቡ። የእሪያው መንጋም ካፋፉ ወደ ባሕር እየተጣደፉ ገብተው ሰጠሙ። የጌታ የፈውስና የኃይል ሥራ እንዴት ድንቅ ነው! ዛሬም በሕይወታችን ውስጥ ያሉትን ማዕበሎች ጸጥ የሚያደርግና ከማንኛውም ደዌ የሚፈውስ አምላክ ነው። በዚህ ቃል እንደ ተባረካችሁ ተስፋ አደርጋለሁ። ቪዲዮውም ከወደዳችሁት ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።